በጣም ውድ ተመልካቾቼ እንዴት ናችሁ ሚጣኔ መጥቻለሁ ሰብስክራይብ እና ሼር እያረጋችሁ ይሄንን ላይክ እያረጋችሁ ይሄንን ቻናል እንድትቀላቀሉ ጋብዛችኋለሁ በየጊዜው አዳዲስ መረጃዎችና ቢቢሲ ላይ የሚለቀቁ ዜናዎችን እያመጣው አቀርብላችኋለሁ ወደ ዛሬው ዜና የዛሬው ዜና ደግሞ በዓለም ትልቁን የክሪፕቶ ካረንሲ ምዝገባ የፈጸመችው ሴት እንዴት በሺዎች የሚቆጠሩ ጥረተኞችን አጭበረበረች የሚለው ይሄ ነገር የተፈጠረው ቻይና ውስጥ ነው እንግዲህ ወደ ቪዲዮ ከመግባታችን በፊት ምን ብያለው፣ ሰብስክራይብ አድርጉ። እንግዲህ ወደ ቪዲዮ ስንገባ በሺዎች ከሚቆጠሩ ቻይናውያን ጡረተኞች ገንዘብ በመስረቅ ስድስት ቢሊዮን ዶላር የሚደርስ ክሪፕቶ ከረንሲ የገዛችው ሴት በዚህ ሳምንት ይፈረድባታል። እንግዲህ ከቻይና ሸሽታ በሰሜን ለንደን ትኖር የነበረችው ሴት ህገወጥ ገንዘብን በህጋዊ መስመር በማስገባት ተከሳለች። የመዘበረችው ገንዘብ በዓለም ክሪፕቶ ከረንሲ ታሪክ ከፍተኛ ነው ተብሏል። እውነት ነው። ቢሊዮን ዶላር እኮ ነው ስድስት ቢሊዮን። በቴክኖሎጂ የታገዘ የህክምና መሳሪያ የሚያመርት እና ክሪፕቶ ከረንሲ ማይኒንግ ላይ የተሰማራ ተቋም እንዳላት ካስተዋወቀች በኋላ ከመቶ ሺህ በላይ ቻይናውያን በተቋሙ ኢንቨስት አድርጓል። እውነት ነው የህክምና ጉዳይ ብላ ግለሰቧ የፍርድ ቤት ውሳኔን የተጠባበቀች ትገኛለች። ገንዘባቸውን የተጭበረበሩ ሰዎችም የተወሰነውን መመለስ የተወሰነውን መልሰው ለማግኘት ተስፋ ሰንቀዋል። ገንዘባቸውን ከባድ ነው። አልተጠቀምበትም፣ ጠቀምበታለች። ፖሊስ በቁጥጥር ስር ከዋለው ሀብት መካከል ባለቤቱ ያልተገኘለት ገንዘብ በቀጥታ ለዩናይትድ ኪንግደም ግምጃ ቤት ገቢ ይደረጋል ብሏል። አቃቢ ህግ ሁሉንም ማስረጃ እናሰባስባለን፣ ፍርድ ቤቱ ለተጎጂዎች ርኅራኄ ያሳያል ብለን ተስፋ እናደርጋለን ብለዋል። ዩ የተባለው ተጎጂ እንደተናገረው በደረሰባቸው ማጭበርበር ምክንያት ትዳራቸው ተበትኗል። ወይ ጉድ! ካጣነው ገንዘብ ጥቂቱን በቢትኮይን ብናስመልስ ቀላል አይደለም ይላሉ። እውነት ነው፣ ስድስት ቢሊዮን በጣም ብዙ ነው። ከማጭበርበሩ ጀርባ ያለችው የአርባ ሰባት ዓመቷ ኪዊን ዢሚን ናት። የቻይና መንግስት ምርመራ ሲከፈተባት እንደ አውሮፓን አቆጣጠር በ2017 በሐሰተኛ ፓስፖርት ዩኬ ገብታለች። ይቺ ግለሰብ እዚህ ጋር የምታያት ማለት ነው። በለንደን ትሮርበት የነበረው ቅንጡ ቤት በወር 22,700 ዶላር ትከፍል ነበር። በቢትኮይን የመዘበረችውን ገንዘብ ወደ ዶላር ለውጣ ከእንቁ የተሰሩ ጌጣጌጦችን ሸመታበታለች። የጉል ጉዳዮቿን የምታስፈጽምላቸው ሰራተኞችም ቀጥራለች። የክሪፕቶ ከረንሲው ሀብቷን በገንዘብ እንዲሁም በቋሚ ንብረት ለውጣለች። በተለይም የቢትኮይን ዋጋ ሲንር የምታተርፈው ገንዘብ መጠንም ጨምሯል። ተኝታችው ሀብታም ትሆናላችሁ ስትል ለኢንቨስተሮች ቃል ትገባ ነበር ወይ ጉድ የጉል ጉዳዮቿን እንድታስፈጽም የቀጠረቻት ወንጂን የስድስት አመት እስራት ተፈርዶባታል አሃ ወይ ጉድ፣ ለፍርድ ቤት በሰጠችው ምስክርነት ኪዊን አብዛኛውን ጊዜ የምታሳልፈው አልጋ ውስጥ ሆና ጌም በመጫወትና በበይነ መረብ ዕቃ በመሸመት ነው ብላለች። ነት ያን ሁሉ ገንዘብ የኪዊን እለታዊ ውሎ መዝገብ እንደሚያሳየው ለስድስት ዓመታት የሚዘልቅ የማጭበርበር እቅድ ስታወጣ ነበር። በስማም ዓለም አቀፍ ባንክን ለመመስረት ስዊድን ውስጥ ቤተ መንግስት ለመገንባት እና ከእንግሊዝ ልዑል ጋር ለመጣመርም እንደምታስብ ጽፋለች። ወይ ከባድ ነው። ህልም ዋግ ነገር ሰፋ አድርጋ ያሰበችው እንደ አውሮፓን አቆጣጠር በ2022 በክሮኤሽያ እና ሰርቢያ ድንበር ላይ የሚገኝ ንዑስ ግዛት ንግስት መሆን እንደምትፈልግ ተናግራለች። ይህ እውቅና የሌለው ንጉስ ግዛት ሊበርላንድ ይባላል። ወይ ጉድ የዚህ ንዑስ ግዛት ንግስት እስከምትሆን ድረስ ሰራተኛዋ ዌንጂን በለንደን ቤቶች እንድታፈላልግላት አዛለች። ወይ ጉድ! ሞር ገንዘብ ሲገኝ እኮ ማይሆን ሀሳብ ነው የሚያሳስበው። እጅግ የናጠጡ ቱጃሮች የሚኖሩበት ቶትሪጅ ሆመን የተባለውን አካባቢ ቤት ለመግዛት ስትጠይቅ ነበር የፖሊሶች ትኩረት የሳበችው። ዊንጂን የአለቃዋን የባንክ ሂሳብ ለማንቀሳቀስ ስትሞክር ገንዘብ አላገኘችም። ብዙም ሳይቆይ ፖሊስ የኪዌንን ቤት በረበረ። በመኖሪዋም የተገኙ ላፕቶፖች ላይ በአስር ሺዎች የሚቆጠሩ ቢትኮይን ተይዟል። ይህም በክሪፕቶ ከረንሲ ታሪክ ትልቁ የማጭበርበር ድርጊት መሆኑ ተመዝግቧል። ኪዊን ቻይና ሳለች በከፈተችው ተቋም ከፍተኛ መጠን ያለው ገንዘብ መዝብራለች። በተቋሙ ኢንቨስት ያደረጉ ሰዎች በቢትኮይን ትርፍ እንደሚያገኙ ተነግሯቸው፣ ይህ ግን ሀሰተኛ እንደሆነ የዩኬ ፖሊስ ደርሶበታል። መርማሪ ፖሊስ ጆይ ራይን የምዝበራ ሰንሰለቱን ትመራ እንደነበረች የሚጠቁሙ መረጃ አግኝተናል። በጣም አጭበርባሪ እና ሰዎችን በቀላሉ ማሳመን የምትችል ሰው ናት ሲሉ ለቢቢሲ ተናግረዋል። ኢንቨስት ካደረጉት አንዱ የሆኑት ዮ እንደሚሉት ተቋሙ ሀሰተኛ እንደሆነ አንዳችም ጥርጣሬ አልነበረባቸውም። ተቋሙ በየቀኑ አስራ አራት ዶላር ትርፍ ይሰጣቸው ነበር። አሀ ገንዘቡ ሲሰጠን ሁላችንም ጥሩ ስሜት ተሰማን። ብዙ ገንዘብ በተቋሙ እንድናፈስ አበረታታን ይላሉ። ዮ እና ባለቤታቸው መጀመሪያ ላይ እያንዳንዳቸው 6295 ዶላር ኢንቨስት አድርገዋል። በሁለት ዓመት ተኩል 200 ፐርሰንት ትርፍ እንደሚያገኙም ተነግሯቸዋል። በተቋሙ ላይ ኢንቨስት የሚያደርጉ ገንዘብ መጠን ለመጨመር ሲሉ በሺዎች የሚቆጠሩ ገንዘብ በስምንት ፐርሰንት ወለድ ከባንክ ተበድረዋል። በየሱስም ሌላ እዳ በየቀኑ አስራ አራት ዶላር ሲሰጣቸው ገንዘቡን መልሰው ኢንቨስት ያደርጉት ነበር። በጣም የተጠቀመችባቸው ብልጥ ነች። ገንዘቡን መልሰን ኢንቨስት የማድረግ ግዴታ አልነበረብንም። ግን ራሳችንን መቆጣጠር አልቻልንም። ትልቅ ሕልም ስለነበረን ሚዛናዊ ሆነን ማሰብ ተሳነን። ሁሉንም ነገር እስከምናጣ ድረስ አልነቃንም ይላሉ። በጣም ማለት በጣም የማሳመን ጥበብ ቢኖራት ነው። ኢንቨስተሮቹ አዲስ ኢንቨስተር ሲያመጡ በየእለቱ የሚሰጣቸውን የትርፍ መጠን ይጨምራል። በምዝበራ ሰንሰለት ወደ መቶ ሀያ ሺህ ሰዎች ተጭበርብረዋል። በሁሉም የቻይና ግዛቶች ተጎጂዎች እንዳሉ ለማወቅ ተችሏል። ወይ ጉድ! ማለት አንድ ሰው ስታስገባ ያንተ ይጨምራል ሲባል በቃ ጓደኛውን ቤተሰቡንም እያስገባ የቻይና የፍርድ ቤት ሰነዶች እንደሚያሳዩት 56 ቢሊዮን ዶላር በተቋሙ ኢንቨስት ተደርጓል። አዲስ ኢንቨስተር ገንዘብ ሲሰጥ ገንዘቡ ለቀድሞ ኢንቨስተሮች እለታዊ ክፍያ ይውላል። ብቸኛ የሆኑ በመካከለኛ እድሜ ላይ ያሉ እና አረጋዊያን በዋነኛነት ኢላማ ተደርጓል። ኪዊን ስለ አዛውንቶች ግጥም በመጻፍ ትታወቃለች። አረጋውያንን መውደድ ግዴታችን ነው ብላ የጻፈችው ይጠቀሳል። ወይ ቀላሉ ደደቻቸው ለኢንቨስተሮች የአውደ አመት ሽርሽር በማዘጋጀት ተጨማሪ ኢንቨስተሮችን ታጠምዳለች። ኪውን ሌላ የምትታወቅበት ስም ላንቲያና ጉሪ ነው። አገር ወዳድ መሆኗን በተደጋጋሚ ገልጻለች። ለቻና ያለን ብሔርተኛነት ድክመታችን ነው እኛን ለማማለል የምትጠቀምበት የሀገር ፍቅር ስሜታችንን ነው ይላሉ። ዩ በስልሳዎቹ እድሜ ክልል ያሉት ዩ ቻይናን ከዓለም አንደኛ ለማድረግ ቃል እንደተገባላቸው ሳይጠቅሱ አላለፉም። ኦ የእድሜያቸው ምስል ትስላል። የቻይና መስራች ማኦን ልጅ ያገባው ግለሰብ ተቋሙን መደገፍ ብዙዎችን በተቋሙ ኢንቨስት እንዲያደርጉ መተማመኛ እንደሰጣቸው ዩ ገልጸዋል። የእኛ ትውልድ ሰዎች ማኦን እናከብረዋለን። የልጁ ባል ተቋሙን ካመነው እንዴት እኛ እንጠራጠራለን? ስለ ተቋሙ ማስታወቂያ ሲሰራ ቀዩን ነጭ ነው ብለን ያሳምናሉ ብለዋል። እሱማ አብሮ ሰራ ይሆን ወይስ እንዴት ነው ነው ነገሩ? ኪዊን ማንነቷን እምብዛም ይፋ ማድረግ አትፈልግም ነበር። ሁሃ ወይንም ትንሽ አበባ የሚል ቅጽል ስም መጠራት ትመርጣለች። ውሃ፣ ትንሽ አበባ ማለት ነው ይለኛ ብዙውን ጊዜ የኢንቨስተሮች ጋር የምትገናኘው በማህበራዊ ሚዲያ በምትለጥፋቸው ግጥሞች ነው። ኪዊን በአካል የምትገናኘው ቢያንስ ስምንት መቶ አርባ ሁለት ሺ ዶላር ኢንቨስት ካደረጉ ሰዎች ጋር ብቻ እንደሆነ ሌላው ኢንቨስተር ሊ ይናገራሉ። እሷን ማየት የቻል ነው ሰዎች የሀብት አማልክትን ያገኘን ነበር የምንመስለው። ማየታችንን ማመን አቃተን። ህልማችሁ ትልቅ ይሁን ብላ አበረታታችን። በሶስት አመት ውስጥ ከትውልድ ትውልድ የሚሻገር ሀብት ታካብታላችሁ አለችን። ሊ ባለቤታቸው እና ወንድማቸው 13 ሚሊዮን ዶላር ኢንቨስት አድርገዋል። በስማም በ2017 የቻይና ፖሊስ ምርመራ ሲጀምር ለኢንቨስተሮች ይሰጥ የነበረው እለታዊ ክፍያ እንደተቋረጠ ይናገራሉ። ድንገት ክፍያው አቆሙ። ፖሊስ እያጣራ ነው አሉን። ክፍያው እንደሚጀምር ነግረውን ነበር። ኢንቨስተሮቹን ለተወሰነ ጊዜ ዝምታ መረጡ። በዚህ ወቅት ኩዊን ከፍተኛ ገንዘብ ኢንቨስት ያደረጉ ሰዎችን ከበታች ያሉትን ንዑስ ኢንቨስተሮች እንዲያረጋጉ ገንዘብ ከፍላ ወደ ዩኬ ሸሸች። ወይ ጉድ! የዕለታዊ ውሎ መዝገቧ ላይ እንደጻፈችው የቢትኮይን ዋጋ 50ሺህ ዩሮ ሲደርስ በቻይና ያለባትን ዕዳ መክፈል ትፈልጋለች። ዕዳዋን ከመክፈል በፊት ቅድሚያ የምትሰጠው ግን የሊበርላንድን ንግሥት መሆን ነው። ፖሊስ በቁጥጥር ስር ሲያውላት የሸመታ፣ የጽዳት እና የጠበቃ ስራ ላይ የተሰማሩ ሰራተኞች ተገኝተዋል። ኩዊን እንደተያዘች ሰሞኑን ክሶቹን በአጠቃላይ አስተባብላለች። ከቻይና የሸሸችው መንግስት የክሪፕቶክሬንሲ ነጋዴዎችን በማሳደዱ እንደሆነም ገልጻለች። ፍርድ ቤት ስትቀርብ ግን በህገወጥ መንገድ ክሪፕቶክሬንሲውን በማከማቸት ጥፋተኛ ነኝ ብላ አምናለች። ፍርድ ቤት መቅረቧ ተስፋ ፈንጥቆልናል ይላሉ ሊ። በሺዎች የሚቆጠሩ ቻይናውያን ኢንቨስተሮች ገንዘባቸውን ለማስመለስ እየጠበቁ ይገኛሉ። ይመለሳል፣ ይጠባል። ገንዘባቸው በቀጥታ ወደ ኩዊን የባንክ ቁጥር ሳይሆን ለተቀጣሪዎቿ ያስገቡ ሰዎች ገንዘባቸውን ለማስመለስ ውጣ ውረድ ይጠብቃቸዋል። አሃ ገንዘባቸው የሚመለስላቸው ከሆነ ኢንቨስት ያደረጉት ገንዘብ መጠን ይሰጣቸዋል ወይስ ዋጋው በጨመረው የክሪፕቶ ከረንሲ ክፍያ ይሰራል የሚለው ግልጽ አይደለም። ብሩን ስጀመር አላጠፋችሁም ወይ ነው። አብዛኞቹ ተጎጂዎች ምግብና መድኃኒት ለመግዛት የሚሆን ገንዘብ እንኳን አልተረፋቸውም። ይህ እንደሚሉት አንዲት ኢንቨስተር የጡት ካንሰር ሕክምናዋን መከታተል ተስኗት ሞታለች። በስማ ሞት በራፏ ላይ ነበረች። ኑዛዜዋን የጻፍኩላት እኔ ነኝ። በህይወት የተረፍነው ሰዎች ፍትህ እንዲሰፍን እንድንታገል ተናዛለች። ወይ በጣም ከባድ ነገር ነው ያደረገችው። ግን ብቻ በዚህ ሳምንት ለፍርድ ትቀርባለች እና ገንዘባቸው ይመለስ ይሆን አይመለስ፣ እንግዲህ የምናይ ይሆናል። በሌላ ርዕስ እስከምንገናኝ ቻው፣ ሰላም፣ ሰንብቱ፣ ወዳችኋለሁ፣ ባይ። ሰብስክራይብ ማድረግ እንዳረሱ።